እሺ ዛሬ በድጋሚ ለሶስተኛ ቀን በሎዴ ህጡሳ ወረዳ መልካጀቢ ቀበሌ ወጣት አርሶ አደር ተካልኝ ቤት እንገኛለን። በዛሬው እለት እንግዲህ በትናንትናው ቀን ማታ የወጣ ከሁለት ቀፎ የወጣ አራት ተደራቢ ለማጣራት ነው እዚህ የተገኘ ነው እና እነዚህ እንግዲህ ልክ ተመሳሳይ ከዳዊት ጋር ቀደም ባለው ቪዲዮችን እንዳሳየ ነው። ታህሳስ አካባቢ የተዛወረ በስድስት ወር ውስጥ የተገኘ የማር ምርት ነው። ስለሆነም ዛሬ እንግዲህ እዚህ ተገኝተን ለማጣራትና አርሶ አደሩን ስለ ማሽን አጠቃቀም፣ ስለ ቀፎ አወጣጥ እንዲሁም ሰም የተለቀለቀ እንጀራ እንዴት አድርገን ከላው ቀርፈን ወደ ማሽኑ እንደምናስቀመጥ ወይም እንድናስገባና እንዴት እንደምናጣራ፣ በተመሳሳይ ሁኔታ ደግሞ ማሽን አያይዝ አጠባበቅ፣ እንዲሁም በተመሳሳይ ሁኔታ የተሰጡ ቁሳቁሶች አሉ ከወንፊት ጀምሮ አብዛኛው እንዴት አድርጎ መቁረጥ እንደሚቻል እንዴት አድርጎ ማሽን ማውጣት እንደሚቻል እንዴት አድርጎ ማሩን ማጥለል እንደሚቻል፣ አጠቃላይ ያለውን ሁኔታ ለማሳየት እዚህ ተገኝተናል ማለት ነው። ከዚህ በመቀጠል እንግዲህ በሎዴ ሄጦሳ ማለት በዚህ ዓመት ከፍተኛ የሆነ ምርት እያገኘንበት ያለ ነው። ምናልባት ከሌላው አካባቢ በተሻለ ሁኔታ ሰላም ያለበት ስለሆነ ያንን ሰላም በመጠቀም እያንዳንዱ ገበሬው ጋር እየገባን እንግዲህ የምናይበትና እያጣራ ለአርሶ አደሩ ምርት የምናገኝበት ነው። እንግዲህ የዛሬውን ወደ መጨረሻ ላይ አጠቃላይ ሁኔታውን የምናየው ሆኖ ቀጣይ ላይ ግን የተሻለ ምርት ምናልባት ዳዊት ነው እዚህ አካባቢ ላይ ከሁለት ቀፎ ሀያ አራት ሚን ሀምሳ አራት ኪሎግራም ነው ያገኘው እና በሪከርድ ደረጃ የመጀመሪያው እሱ ነው። ስለዚህ አሁን ተካልኝ ምን እንደሚያገኝ ዛሬ እየናፈቅን ነው። ምናልባት የእንትናን የዳዊትን ሪከርድ ይሰብራል አይሰብርም፣ የምናየው ይሆናል። ስለዚህ ተካልኝ እንግዲህ እንዴት ዋልክ? ዛሬ እዚህ የተገኘ ነው የትናንትና ማታ የወጣውን ንብ ማለት የዘመናዊ ቀፎ ከሁለት ቀፎ የተገኘውን የማር ምርት ለማጣራት ነው እዚህ ቦታ ላይ እየመጣ ነውና፣ ከዛ ውጭ እንግዲህ እንደሚታየው ሙሉ ልቅልቅ ነው የሚባለው፣ ሙሉ የበሰለ ማር። ማር በሁለት ይከፈላል፣ ያልበሰለና የበሰለ ማር። የበሰለ ማር ብለን የምንለው ሙሉ በሙሉ የተለቀለቀና አይኑ የተሸፈነ ነው። ያልበሰለ የምንለው ደግሞ በከፊል ንቡዕ ከአበባ እጥረት ሊሆን ይችላል፣ ወይ ቸኩለንበት ልንቆርጠው ጓጉተን ሊሆን ይችላል። ቀድመን የምንቆርጠው ከሆነ ያልሞላ ያልተሸፈነ ስለሚሆን እሱ ምናልባትም ለብልሽት ይጋለጣል። እና ለምሳሌ እዚህ አካባቢ የምናየው ይሄ ያልበሰለ የምንለው በከፊል የበሰለ ነው። ነገር ግን በሳይንሱ ከ85 ፐርሰንት በላይ የበሰለ እንትን ካለው የበሰለ የበሰለ ከሆነ ቢወጣ ይመከራል። ይሄ ማለት እንደየአበባው ሁኔታ እንግዲህ የቀደም ሲል እንዳሳወቅ ነው ቀደም ባለ ቪዲዮችን አቶ ድጋፌ ጎርፉ የሳይቱ ቢዝነስ ፋሲሊቴተር ነው። እንግዲህ ምናልባት አምስት ኪሎ ሜትር አካባቢ ነው በሞተርም በባጃጅም በአንዳንድ ነገሮች ገበያም ላይ በሚያገኘው ድጋፍ እያደረገላቸው እነዚህ ወጣት አርሶአደር ገበሬዎች ውጤታማ ሊሆኑ ችለዋል። ምናልባት በዚህ ዓመት የተሻለ የዝናብ ምርት ሽፋን ስለሚን የዝናብ ስርጭት ወይም ሽፋን ስለነበረና ከዛ ባሻገር ደግሞ ልክ አበባም በተሻለ መልኩ የተገኘ ስለሆነ በስድስት ወር ውስጥ ባልተለመደ መልኩ ምናልባት በልግ መቶ ፐርሰንት እርግጠኛ መሆን አይቻልም። ስለዚህ ነው ባልተለመደ መልኩ እያልኩ ብዙ ጊዜ በቪዲዮ እንትን ምለውና መናገር ምፈልገው። ስለዚህ አንዳንድ ጊዜ በልግ ከሌለና ቦና ወይም ደግሞ ይሄ የደረቅ ጊዜው የሚበዛ ከሆነ ንቦች የሚያገኙት ስለማያውቁ ወደ ሰርቫይቫል ወይም ደግሞ ለመኖር ብቻ ይገደዳሉ። ምርት ሳይሰጡ ይኖራሉ ማለት ነው። ስለዚህ አሁን በዚህ ዓመት እጅግ በጣም ምናልባት ብሳና የሚባለው ነው። አሁን በዚህ ሰዓት ምናልባት ይሄም ቪዲዮ አይቶ የምን ማር ነው ብሎ ለሚያስብ ብሳና የብሳና ማር ነው። አሁን ይሄ የምናየው ማር የብሳና ማር ነው። ሙሉ በሙሉ የተለቀለቀ ቅድም እንዳልኩት ማለት ነው። ይሄ እንግዲህ ቪዲዮ ለባለሙያም ባለሙያ ላልሆኑትም ስለሚያገለግል፣ ይሄ ማር ማለት ቢቀመጥ ሊበላሽ የማይችል ከሶስት ወር በላይ ሊቀመጥ የሚችል ማር ነው ምክንያቱም ደግሞ የተለቀለቀና የፈርመንቴሽን ወይም ደግሞ የብስለት ጊዜውን የጨረሰ ማር ስለሆነ ለብዙ ወራት ሊቀመጥ ይችላል። ያልበሰለ ማር አሁን እንደምናየው እየፈሰሰ ነው። አሁን የምናየው እየፈሰሰ ስለሆነ የሚፈሰው ለምንድን ነው? ያልሞላ ስለሆነ ይፈሳል። ነገር ግን 85 ፐርሰንት እና ከዛ በላይ ከሆነ ቢቆረጥ ነው የሚመከረው። ምክንያቱም ቀሪ ጊዜ አበባው ኖሮ የሚሞላበት ጊዜ ከሌለው የግድ 100 ፐርሰንት መጠበቅ አይገባንም ማለት ነው። እና በዚሁ መሰረት ወደ ማጣራቱ አይሜን ወደ እንትን ማሳየቱ እንሄዳለን ማለት ነው። ገፈፋ ገፈፋ ማለት ይሄ የተለቀለቀውን የተለቀለቀውን ከላው ላይ በማንሳት የተለቀለቀውን ከላዩ ላይ በማንሳት ለማጣራት ምቹ እናደርጋለን ማለት ነው። ይሄ ማለት ምን ማለት ነው? በመጀመሪያ ደረጃ በመጀመሪያ ደረጃ እኔ ቤት እንደሚሰራ አሳየውና ከዛ በኋላ ከዛ በኋላ በተመሳሳይ ሁኔታ አርሶ አደሩም ይሄን የመስራት ይፈልጋል። ይሄ የጠቆረው ሰው ምናልባት መጀመሪያ ሲዛወር ሲዛወር ንቡ እጭ ስላለው እጩ ከባህላዊው ተቆርጦ በዚህ ሞዲፋይ ከተደረገ በኋላ ለንቡ ይታሰርለታል ማለት ነው። እንደዚህ ከታሰረና ሲዛወር በማዛወር ጊዜ ንቡ ወደ ሌላ አይሄድም ማለት ነው። ስለዚህ ይህንን ካየል በኋላ ልክ ይሄ የከፈው ወደ ውጭ ይደረጋል። ማሽኑ ወደ ውጭ ይደረጋል። መጀመሪያ ማሽናችን እንግዲህ እናጥባለን፣ እናዘጋጃለን፣ እናደርቃለን። ከዛ በኋላ ወደ ውጭ ይደረግና ያልተገፈፈው ወይም ደግሞ ከላው ልቅልቁ ያልተነሳው ደግሞ ወዴት ይሆናል? ወደ ውስጥ ይሆናል። ለምን ሁለት ጊዜ ነው የምናጣራው? አንዱ ወደ ውጭ ስለሚተፋው ወደ ግድግዳው ላይ ሲተፋው፣ ግድግዳው ላይ የተሰፋው ማር ቀስ እያለ ቀስ እያለ ወደ ታች ሄደ። ምክንያቱም የማር የፍሰት መጠን እንደ ውሃ የሚለካ አይደለም። ስለዚህ ማር በዴንሲቲው ከፍተኛ ስለሆነ እንደ ውሃ ሮጦ አይወርድም። ስለዚህ ቀስ እያለ በሂደት የሚወጣበት ነው ያለው እና በዚህ ምክንያት ቀስ እያለ ግድግዳው ላይ የሚወርደው ማር ወደ ታች እንዲሄድ እናደርጋለት ማለት ነው። በሂደት እየጨመርን እያወጣን ማለት ነው። ስለዚህ ተካላይ ልክ ባየው መሰረት ይሄን እየገፈፈ እንዴት እንደሰራው ስላሳየሁት ይገፋል ማለት ነው። ከላይ ከላው እያነሳ በዚህ መልኩ ላው ላይ እንትን ካረገ በኋላ እያንዳንዱ የማር ዓይን ወይም ደግሞ የእንጀራው ዓይን እየተገፈፈ ምን ላይ ይሆናል? እንትን ላይ ይሆናል ማለት ነው። እዛ ማጣሪያው ላይ ልክ እንደምናየው ይሆናል። ጨምረው ጨምረው እዛ ውስጥ ወደ ውጭ አድርገህ ማለት ነው። ወደ ውጭ አድርገህ ትጨምራለህ። ከዛ በኋላ ከዛ በኋላ የምታደረገው ምንድን ነው? ልክ ማሽኑ ብሎኑ መጥበቁን ቼክ አድርገናል። ቀድመን አጥበናል፣ አዘጋጅተናል። ስለዚህ ምን እናደርጋለን ማለት ነው፣ የማጣራቱን ስራ እንጀምራለን። በነገራችን ላይ ንቦች እንዳይገቡ ጨለማ ውስጥ ሆኖ በባትሪ ቀረጻ እያደረግን እያደረገ ያለን እና ስለዚህ ምን ይሆናል ማለት ነው፣ ንቡ በተመሳሳይ ሁኔታ ወደ ግድግዳው ይተፋል ማለት ነው። በዚህ መልኩ ይከረከራል እና ወደ ፈለግ ነው ወደ ቀኝ ወደ ግራ ማዛወር እንቀሳቀስ እንችል እየተራገፈ ይወጣል ማለት ነው። ስለዚህ እሱ አሁን ባየው መሰረት ያዞራል። ማሽኑን እያዞረ እንትን ያደርጋል። ማሽኑ ትንሽ የቦታ አለመመቸት ስላለ መንጫጫት ይሰማል። ይሄ ደግሞ ለማሽኑ ጥሩ ስላልሆነ ቀጣይ ላይ እናስተካክላለን ማለት ነው። ተካለኝ እሺ፣ አሁን ይበቃዋል። ማሩ ስለተጣራ ከውስጡ ስለወጣ ይበቃዋል። አሁን አቁሙና ማሽኑ፣ እስቲ እንጀራውን እንየው እንግዲህ ልዩነቱን ማየት እንችላለን ማለት ነው። አሁን ስናይ ማር የለውም እንደሚታየው፣ እንጀራው ባዶውን ነው ያለው ማለት ነው ባዶውን ነው እና እንግዲህ ተካልም አሁን ይሄን ተጠቅመህ ወደ ማሽኑ ወደ ቀፎው ይመለሳል ይሄ፣ እና ለቀጣይ ሁለት ዓመት ያገለግላል። ሰሙ ሳይቅ ቀየር ማለት ነው ሳይቅ። እንደምናየው እንግዲህ ባዶ ነው። ቀደም ሲል ያየነው እንጀራ የነበረው ሙሉ በሙሉ ልቅልቅ እንጀራ ነው። ሙሉ በሙሉ የተለቀለቀውን እንጀራ ስናየው ለምሳሌ ይሄ 85 ፐርሰንት በላይ ልቅልቅ አደለም። ቢያንስ በትንሹ 30 25 ፐርሰንት አካባቢ ነው። ነገር ግን እየፈሰሰ የሚታይበት ሁኔታ ነው ያለው። ለምንድን ነው ቅድም እንዳልኩት እንትኑ ያልሞላ ስለሆነ አበባ ስለሌለ ቀጣይ ላይ መጪ ክረምት ስለሆነ ቶሎ ይሄ መጣራት አለበት እና ልዩነቱ ምንድን ነው? በተመሳሳይ ሁኔታ የለቀለቀ ብለን ደሞ የምንወስደው ይሄንን ነው። ልክ አሁን ልዩነቱን ለማስረዳት ያክል ልዩነቱን ለማስረዳት ያክል ይሄ የምናየው የተጣራው ነው። የተጣራውና ከውስጡ የተገፈፈው ነው። ይሄ ደግሞ በቀጣይ ገፈን ከላዩ ላይ ሽፋኑ ሽፋኑ ይነሳል። ንቦች እንደዚህ የሚያደርጉት በሰለ ወይም ራይፕ ሃኒ እንዲባልና የእድገት ደረጃውን የጨረሰ ማር ማለት ነው። ይሄ ማለት ምን ማለት ነው? ንቡ እንዳይበላሽ አድርጎ እንግዲህ ማር በውስጡ አሲድ ኢንዛይም፣ የተለያዩ ነገሮችን ስለሚጨምሩበት የተፈጥሮ ማቆያዎችን ንብ በቀላሉ እንደወተት ወይም እንደ ቅቤ ወይም እንደሌላ እንስሳት ተዋጽኦ የሚበላሽ አይደለም። ስለሆነም በዚህ መልኩ አሽገው ያስቀምጡታል። አሽገው ያስቀምጡታል። ይሄ ደግሞ አድቫንቴጁ ምንድን ነው? አንደኛ የበሰለ የማይበላሽ ነው። ሁለተኛው ደግሞ ምንድን ነው? ለብዙ ጊዜ መቆየት የሚችል ነው። ስለዚህ በተመሳሳይ ሁኔታ ይህንንም በሂደት ምን እናደርጋለን ማለት ነው? እንገፈዋለን ማለት ነው። አሁን የአሁኑ ዙር ማሽናችን እንግዲህ እንደሚታየው ዘግጦ ይታያል። ቀስ በቀስ እንግዲህ ሶስቱንም እንጀራ እያነሳን ማየት እንችላለን። ይሄ አሁን ሙሉ በሙሉ ተጣርቷል። ሙሉ በሙሉ የተጣራ ነው እንግዲህ የሚታየው። እንጀራውን በዚህ መልኩ አጣርተን ወደ ነበረበት እንመለሳለን መቼ ማታ ይመለሳል ማለት ነው። ይሄ ካልሆነ ንቡ በዚህ ሰዓት ሊያስጠጋ አይችልም። አሁን በግምት ወደ ስድስት ሰዓት አካባቢ ነው ኢትዮጵያ ሰዓት አቆጣጠርና እንደምናየው ይሄኛውን በተመሳሳይ እንግዲህ ቅድም ያየነው ነው። እንጀራው ጥቁረቱን ካየን ቀደም ሲል እንዳልኩት እጭ ይሰፋል ላዩ ላይ እና በሚሰፋ ሰዓት ጥቁረቱ ከዛ የመጣ ነው የቆየ ነው። ሰም ሊጠቁር የሚችለው በሶስት ነገሮች ነው አንደኛው በቆይታ ጊዜው ነው። ሁለተኛ ደግሞ ምንድን ነው የንቡ ብዛት ስላለ አካባቢው ላይ አቧራ ወይንም የመሳሰሉት ነገሮች ካሉ ይጠቁራል ማለት ነው። እንግዲህ ይሄ የተንጨብሎ የምናየው ማር ነው። ተካለኝ ምናልባት አሁን የምታየው ይሄ የሚንቀሳቀስ ፈሳሽ ይታያል። ሙሉ በሙሉ ዘግቷል። ስለዚህ ከዚህ አንድ ጊዜ ልናገኝ የምንችለው 12 ኪሎ ግራም ማር የእንትኑ እንጨት የፍሬሙ እንጨት ጫፉ እስኪነካው ድረስ አስራ ሁለት ኪሎ ግራም ማር እናገኛለን ማለት ነው። ስለዚህ ተካልኝ ምናልባት አሁን ማሩን ስታወጣ ልናወጣ ነውና ከባህላዊና ከሽግግር አይምን ከዘመናዊ አሁን ስታየው የትኛው ምቹ ነው? ምናልባት ያወጣኸው ትናንትና ማታ ነውና አውጥተህ አሳድረኸዋል ምንድን ነው አሁን የጠቀሜታ ውስጥ ነገር፣ መጀመሪያ አንድም ለስራው ምቹ ነው፣ ሁለት እንደገና በዚህ አሁን በዘንድሮ ወቅት አበባ በዚህ አሁን እጥረት ባለበት ወቅት አሁን የዛኛውን ልዩነት ሳየው በጣም የተሻለ ነው። ከጥንታዊ ቀፎ ቢያንስ አሁን በዚህ ደረጃ በዚህ ወቅት ደረጃ ቢያንስ 15 ኪሎ ነው የምታስበው፣ ወይም 12 ኪሎ ወይ 10 ኪሎ ነው በአሁን ደረጃ ሳስተያየ እና ይህን ተመሳሳይ ከሱ ጋር ሳስተያየው ቢያንስ ይሄ ከዛ ጋር ይሻላል። አንድም አርፍደን ነው እንትን ያደረግነው ሰማስር እንትን ያለው ስለዚህ የተሻለ ነው። ከዛኛው ጋር በምንም አይገናኝም። ለስራውም ቀለት፣ ለጥራቱ በጣም አሪፍ ነው። በጣም ቆንጆ ነው። ከአበባው እጥረት አኳያ ሲታሰብ በጣም የተሻለ ነው። እሺ፣ እንግዲህ እናመሰግናለን ተካለኝ አሁን እሱ እንዳለው ምናልባት አሁን እኛም እንደ ሙያ ወይም ስናደግፍ እንደነበረ ሁሉ አካባቢው ላይ ይህን አይነት እድል ይኖራል ብለን አልነበረም። ምክንያቱም ተስፋ አለ። ይሄ የጓሮ የንብ እርባታ ዘዴ ነው። በጓሮ የንብ እርባታ ዘዴ ውስጥ የሚመደብ ነው። ምክንያቱም እዚህ ቦታ ላይ አርሶአደሩ ወጣት አርሶአደሩ ብዙ ነገሮችን በሌሎች ስራዎችንም አብሮ እየሰራ በተጓዳኝ ደግሞ በትርፍ ጊዜ የሚሰራ ስለሆነ የንብ ስራ አዋጪ ነው እና እንደምናየው ሙሉ በሙሉ ሁለት ሳጥኖች ደንብ ሞልቶ የለቀለቀበት ሁኔታ ነው። ምናልባት ከሪከርድ አንጻር እንግዲህ ዛሬ እንትና የዳዊት ሪከርድ ይሰበራል አይሰበርም፣ የምናየው ነው የሚሆነው። አሁን በቀጥታ ወዴት እንሄዳለን? ወደ መቅዳቱ ነው የምንሄደው። ወደ መቅዳቱ እንሄዳለን ማለት ነው። ስለዚህ ለመቅዳት ደግሞ እዚህ ጋር የምናየው ምናልባት ምን አለ፣ የማር መውጫ ቀዳዳ አለው። የማርመውጫ ቀዳዳ አለው። ይሄ የማር መውጫ ቀዳዳ ለብቻ ማሽኑ ላይ የተሰራ ስለሆነ የተሰራ ስለሆነ እሱን ምን እናደርጋለን? በተመሳሳይ ሁኔታ እናመጣና ባልዲያችንን እዚህ ጋር እናስቀምጣለን ማለት ነው። ባልዲያችንን እዚህ ጋር እናስቀምጥና ከዛ በኋላ ወዴት እንሄዳለን? ሙሉ በሙሉ አይፈታም። የምንፈታው ምናልባት የመጀመር ከመፍታታችን በፊት የባልዲውን ንጽህና እናያለን። በደንብ ታጥቦ መድረቅ መቻል አለበት። ምክንያቱም ንብ የማር ከንክኪ ነፃ መሆን መቻል አለበት። እንደምናየው ንጹህ ባልዲ ነው። ስለዚህ ይህም ባልዲ ቀጥታ ምን እናደርጋለን ማለት ነው። ማሽናችንን እንፈታና እዚህ ላይ እናደርጋለን ማለት ነው። አሁን ምንድን ነው ምናልባት ምናልባት ቆይ፣ አሁን እዚህ ላይ ምን እንጠቀማለን ማለት ነው። ማሽኑ ከባልዲው ቁመት አንጻር አነስተኛ ስለሆነ ቀፎ ላይ ወስደን ራሱን እዛው ቀፎ ላይ እናቆምና ባልዲው በደንብ ሲወርድ እንዲታይ እናደርጋለን ማለት ነው እዛ ላይ ማር እንግዲህ በንጽህና ሊሰራ የሚችል ነው። ስለሆነም ስለሆነም እያንዳንዱ የምንሰራውን ነገር በጥንቃቄ መሆን መሻል አለበት። ይህ ካልሆነ ለግቡ እዚህ እንግዲህ ቪዲዮ ላይ እንደሚታየው ምናልባት ቪዲዮ ላይ እንደሚታየው የቀፎ ደርበን የምናደርገው ባልዲው ስላጠረ፣ አሁን ግን ባልዲው እንዲስተካከልና በጣም ርቀት ሳይኖረው ጠጋ ብሎ ማሽኑ ላይ በቀላሉ እንዲወርድ አይሚን ባልዲው ላይ እንዲወርድ ለማድረግ ነው። ከዛ ስቴፓችን የሚሆነው ብሎን አለው። ያችን ብሎን እንፈታለን። ካላላናት በኋላ ብሎኗን አናወጣትም፣ ልጠፋ ትችላለች። ብሎኑ ከሌለ ያፈሳል። ስለዚህ አናወጣም። መጨረሻ ላይ እዛው ላይ እንዳለች እዛው ላይ እንዳለች ተሽከርካሪ ስለሆነች ቀዳዳዋ ላይ የተደፈነችው። ከዛ ሙሉ በሙሉ በዚህ መልኩ እናወጣለን ማለት ነው። ስለዚህ አሁን እንደምናየው ማሮ መውረድ ይጀምራል ማለት ነው አሁን ምናልባት ወንፊት ብንጠቀም ጥሩ ነበር ነገር ግን ወንፊቱን መጨረሻ ላይ ለማጣራት ስለምንጠቀምበት አሁን ላይ ሙሉ በሙሉ የማስወገድ ምክንያቱም ሰዓቱን ቶሎ ጊዜ ለመጠቀም ከዛ መጨረሻ ላይ በሌላ ባልዲ ወንፊት ላይ አድርገን የማጣራቱን ስራ እንሰራለን ማለት ነው እንግዲህ የሚገርም ነው ተካልኝ ምን ተሰማህ እንግዲህ በጣም ትልቅ ልዩነት ነው ይሄ። ማለት ከሁለት ቀፎ ማለት ነው የሁለት ቀፉ ንማር ማለት ነው። ከጥንታዊ አስር ኪሎ ነው የምታገኘው በዘንድሮ ዓመት። ይሄኛው ማለት እንግዲህ አንድ አራት አስር ይገኛል። አሁን ጥናታዊ ጽሑፎች የሚያሳዩት ስድስት ይገኛል ነው ከፍተኛው። ከፍተኛ ከተማ ስድስት ይገኛል ነው፣ ወይም ሰባት ስድስት አካባቢ ነው። ሞሮፍ ጥናታዊ ጽሑፎቹ የሚያሳዩት እና በተጨባጭም ያየነው እሱ ነው። ስለዚህ አሁን ላይ ምን አለ ማለት ነው፣ እንደ ውሃ ነው የሚወርደው። እውነት እኔም ደስተኛ ነኝ። ለምን በዚህ ዓመት ውስጥ ለውጥ ሲመጣ፣ ቀጣይ ዓመት ላይ ደግሞ ትልቁ የምርት ዘመን ስለሚመጣ እሱን ጠብቀን ደግሞ የተሻለ የምናገኝ ነው የሚሆነው እና እንግዲህ ለመጀመሪያ ጊዜ ነው። አሁን አይተህ ታውቃለህ? እንዲህ አይነት ነገር ሲመረት ምናልባት ያየኸው ነገር አለ እዚህ ወረዳ ላይ እንደ ወረዳው አለ እንደው ለመሆኑ? በፍጹም እኔ አላየሁም። የመጀመሪያ ነሳይ እንግዲህ ወረዳው ላይ ምናልባት ሰዎች ለሰው ድርጅት የመጀመሪያው ነው የሚመስለኝ። ምክንያቱም ባደረግኩት ጥናትና እንትን መሰረት ኦርቶዶክስ አንዳንድ ቀፎዎችን ሰጥቷል። ኦርቶዶክስ ተብሎ የሚጠራው የአካባቢያዊ ኤንጂኦ ማለት ነው። ነገር ግን ቀፎ የተሰጠው ያለ ሰም ነው፣ ያለማጣሪያ፣ ያለአልባሳት ነው። ሰዎች ለሰዎች ግን ሙሉ በሙሉ ፓኬጅ በግለሰብና በቡድን ደረጃ ካሟላ በኋላ ነው። በግለሰብ ደረጃ የሚሰጡ አሉ፣ ነገር ግን በቡድን ደግሞ በተመሳሳይ የሚሰጡ አሉ። ማሽንና ማሽን ነክ ነገሮች በቡድን ነው። እንግዲህ እንደምናየው አሁን ላይ ማሩ ይህን ይመስላል። በትንሹ ብዬ ያለሁ ቅድም 12 ኪሎ ግራም ማር ነው ሙቀት ስለሆነ እኛም ላብ በላብ ሆነናል እና ማሩም የጠቀመን ምንድነው ነው ቶሎ ለመውጣት ያግዘናል ማሩ እንደምናየው አሁን የሚጠለልበት ሰዓት ሲደርስ ድረስ አንድ ዙር አሁን የምናጣራል ይሄ የመጀመሪያ ዙራችን ነው እሺ እንደው ተካልኝ አሁን ስታየው ለውጡ ለምሳሌ ባህላዊ ከሆነ እጭ ከሆነ መመለስ አይቻልም ቆርጠ ማስወገድ ነው ሁለተኛ ደግሞ የእጭ ምግብ የሚባለው አለ፣ ድልህ የሚባለው እሱም ከሆነ ማስወገድ ነው ሌላ አማራጭ ስለሌለ፣ ከቆረጥከው በኋላ አይመለስም ለመስፋትም ስለማይመች እንዲሁ የዘመናዊ ቀፎ ግን በዚህ አንጻር ስታየው እንዴት አየው በጣም የተሻለ አሁን ለምሳሌ ከድብይት አስሬ መክፈትና አስሬ መዝጋት አለ ሁለት እጭንና ማሩን ለመለየት ንቡ ሁል ጊዜ እያስተሳሰረ ነው የሚሰራው ይሄኛውን ግን በቀላሉ ፍሬም የበሰለው ማር መጀመሪያ ይዘጉታል አንድኛውን ፓርት ደግሞ እጭ ያደርጉታል እሱም ሙሉ እስኪፈለፍሉ ትጠብቃለን የተሻለ ነው በጣም በጣም የተሻለ በጣም ሊለመድ የሚያስፈልግ ስራ ነው በጣም ደስተኛ ነው ስለዚህ አሁን ገና አንድ ሳጥን ነው ያጠራ ነው 12 ኪሎ ግራም በትንሹ ይታየኛል እዚህ ጋር ይሆናል ያው ስለማውቀው። እንግዲህ ይህ ከአንድ ቀፎ ከአንድ ቀፎ እንኳን አይመጣም ከጥንታዊ ቢያንስ አምስት ኪሎ ስድስት ኪሎ ይቀንሳል። ከዚህ ከዚህ ችኛዋ ብቻ አምስት ስድስት ኪሎ ይቀንሳል። ጥንታዊ ያ ማለት እንግዲህ የአንድ ቀፎ ገና አንድ ሳጥን አለ ማለት ነው። አንድ ሳጥን ይቀረናል። በትንሹ እስከ 14 አካባቢ ይወጣዋል። በከፊል 85 ሰባ የሆነ ስላለ በድምሩ እንግዲህ እኔ ተስፋ የማደርገው ቀደም ሲል የነበረውን የዳዊት ሪከርድ ይሰበራል ብዬ ነው ዛሬ የምጠብቀው። እንግዲህ ምንድን ነው ይህን ቪዲዮ ለሚያየም ይሁን ለባለሙያም ይሁን ባለሙያ ላልሆነ የንብ ስራን መስራት ለሚፈልግ ሰው ትልቁ ስራ ንብ ላይ ምንድን ነው የአለመሰልቸትና መስራት፣ መንከባከብ፣ ውሃ ማጠጣት የመሳሰሉትን ነው። በባለሙያ ደረጃ ስልጠና ብቻ ተገቢውን ትጥቅ ይሰጣል ማለት አይደለም ወይም ያስታጥቃል ማለት አይደለም። መደገፍ ያስፈልጋል። የአዳር ስራ ያስፈልጋል። ከአዳር ውጭ የሰም ሁለተኛ ድራቦሽ ማዛወር ላይ እነዚህ የሚፈጠሩ ፎልቶች ለመጨረሻ ውጤት መቀነስ ምክንያት ይሆናል። እንጀራ ተዛብቶ ከገባ ንቡ መጨረሻ ላይ አዛብቶ ስለሚሰራው በማሽን ለማጣራት አንችልም። ስለዚህ ሰባብረን ለመጠቀም እንገደዳለን። ያ ደግሞ የማሩን ጥራት ይቀንሰዋል ማለት ነው። ሌላው ደግሞ ምንድን ነው ተደጋጋሚ የሆነ የፊልድ ላይ ኦቨርናይት ወይም ደግሞ የአዳር ድጋፍ ነው። ምናልባት አሁን በቂውን አድርገን አልባንልም አለው ከሁኔታ እና መኪና ማንቀሳቀስ ስለማይቻል፣ በቀንና ስልጠና ላይ እና አልፎ አልፎ እየመጣን ማታ ላይ በጊዜ ደገፍ አድርገን ቶሎ የምንመለስበት ሁኔታ ነው። ሞተር እና ባጃጆችን በመጠቀም ጭምር ነው የሚሰራው። እኔ በግለሰብ ደረጃ የሙያው ፍቅር ስላለኝ መቼም ቢሆን ንብ ላይ ያለኝ ተስፋ ይቀጥላል የትም ቦታ ላይ ንብ መስራት ይቻላል። ማንም ሰው መስራትና ምርት ማግኘት ይቻላል። እነተካልኝ ምናልባት ባህላዊ ላይ የተወሰነ ልምድ አለው። ይሄ ረድቶኛል። እኔ ምንድን ነው የረዳኝ? መጀመሪያ ስለ ንብና ስለ ማር ያውቃሉ። ያንን ብቻ ትንሽ ሞዲፋይ አድርጎ ትሬኒንግ ከሰጠን በኋላ መጨረሻ ላይ ወዴት ነው የሄድነው? እነሱን የማስተካከልና ሪሼፕ ማድረግ ነው ከዛ በኋላ ግን በዚህ በምናየው መልኩ ምርት ማግኘት ይቻላል። የትኛውም እንትን ይህን እድል ደግሞ እንዳገኝ ላደረገኝ የሰዎች ለሰዎች ድርጅት ምናልባትም ሁሉንም ነገር አሟልቶልኝ አርሶ አደሮች ወገኖቼ ልረዳ በመቻሌ በጣም ደስተኛ ነኝ። ከዚህም ባሻገር ደግሞ ምንድን ነው ሰዎች ለሰዎች ድርጅት ለሚያደርገው ከፍተኛ የሆነ አርሶ አደሮችንና ወጣት አርሶ አደሮችን የመደግፍ ስራና በንብ ዘርፍ ወይም ደግሞ በሌላውም ዘርፍ ለሀገራችን እያደረገ ያለው ትልቅ አስተዋጽኦ የሚበረታታ እና የሚመሰገን ነው። እኔም አንድ ዜጋ እንደ ዜጋ የግለሰብ ግለሰባዊ የሆነውን ሙያዬን ለአርሶ አደሮችና ለአካባቢ ወይም ለወገን በዚህ መልኩ ምርት እንዲያገኙ በማድረጌ በመልፋቴ፣ በመውጣቴ፣ በመውረዴ ውጤት ተገኝቷል እና የንብ ስራ ተስፋ በመቁረጥ የሚሰራ አይደለም። ሁለተኛ ደግሞ ደከመኝ ማለት ሰለቸኝ ማለት አይቻልም። ምክንያቱም አንድ ጊዜ አርሶ አደሩ መጀመሪያ ምርት ላይ እስከሚደርስ ድረስ ከፍተኛ የሆነ ድጋፍና ክትትል ይፈልጋል። ከማስተካከል ጀምሮ፣ ከማደረብ ጀምሮ፣ ከማሰልጠን ጀምሮ። ስለዚህ እነ ተካልኝ የሰባት ቀን ተከታታይ ስልጠና ነው የወሰዱት እና ተካልኝ ስልጠናው ጠቅሟቸዋል? በጣም ጠቅሞናል። ያው እንዳልከው፣ በእርግጥ ያው ጥቂት ምንም ከዚህ በፊት ያለው ልም ከማየት ያለፈ ልምድ አልነበረም። ግን አለ ያው ግን ይሄኛው የተሻለ ነው። በጣም ትልቅ ነገር እንድንሰራ የሚያበረታታን ስራ ነው። በዚህ ምን ቆም አይደለም በጣም ነው የምናመሰግነው። እኔ በተለይ በጣም ነው የገረመኝ። በቃ ይህን ህል ጊዜ በጣም ባግኗል ብዬ ነው ያሰብኩት እና በጣም ትልቅ ምክንያት ነው። ግን አሁን የሚገርም ነው። በዚህ አጋጣሚ ይሄንን እድል ማግኘት ለእኔ በጣም ትልቅ እድል ነው ብዬ ነው ማስበው። የተሻለ ነው። እሺ፣ እናመሰግናለን። እንግዲህ በተደጋጋሚ ቪዲዮ ላይ የሚሳተፈው አንጋፋው ምናልባትም ከኔ ባልተናነሰ መልኩ ድጋፍ የሚሰጠው አቶ ድጋፌ ጎርፉ ነው። እንግዲህ ቀደም ሲል በተደጋጋሚ ብዙ ቪዲዮዎች ላይ እንደገለጽኩት ኢኮኖሚክስ ምሩቅ ነው። ለስራው ታታሪ ነው። ደከመኝ ሰለቸኝ ሳይል ከድርጅቱ ብዙ ድጋፍ ሳይደረግለት በሞተርና በባጃጅ እየሄደ አርሶ አደሮችን በመደገፍ በመመልመል ለስልጠና ዝግጁ በማድረግ የሚሰጠውን ተልዕኮ በመፈጸም ምናልባት ዛሬ ላይ አድርሷቸዋል እነዚህን አርሶ አደሮች። እና ድጋፌ እንደው አጠራ አድርገህ ምን ተሰማ? እንግዲህ በእውነቱ አቶ ካሳሁን በጣም አመሰግናለሁ ይህን እድል ስለሰጠኝ። እኔ በጣም ደስተኛ ነኝ። እውነት እዚህ ድርጅት ላይ ተቀጥሬ በቢዝነስ ፋሲሊቴተርነት እየሰራው ባለው አጋጣሚ ይሄ በንብ ማነብ ሂደት ላይ መቶ ይህንን ወጣቶችን ተጠቃሚ የማድረጉ ሂደት በጣም ደስተኛ አድርጎኛል። ከስልጠናው ጀምሬ አሁን የማር ውጤትን የማር ምርትን እስከ ሳይ በጣም ሪሊ በጣም ደስተኛ ነኝ። እና እንግዲህ አቶ ካሳሁን ለዚህ ውጤት ያበቃቸው እነ ልጆችን ከሀሳቡ እስከ መጨረሻ እስከ ውጤቱ ድረስ እያደረጉ ያሉት አቶ ካሳሁን ናቸው። እንግዲህ ሰዎች ሰራተኛ ናቸው። በእውነቱ በጣም የተለየ እውቀት ነው ያላቸው እዚህ ማር ስራ ላይ ስልጠናውን ለምሳሌ ፕራክቲካሊ ቲዎሬቲካሊ ፕላስ ደግሞ አሁን ማር እንዴት መመረት እንዳለበት መሳሪያውን ተጠቅሞ እየረዳቸው ነውና፣ ሪሊ በጣም ልናመሰግነው ይገባል አቶ ካሳሁን። እና እኔ በጣም ደስተኛ ነኝ፣ በጣም እጅግ ደስተኛ ነኝ። አሁንም ባለኝ አቅም ባለ ችሎታ እርዳታዬ ይቀጥላል እላለሁ አቶ እሺ፣ አመሰግናለሁ። እንግዲህ እኔም ላበላ ቦኛለሁ በዚህ ሰዓት ያው እንግዲህ ስራ ሲሰራ ቁጭ ብሎ አይደለም። በአሁኑ ሰዓት አሰላ ወይም አርሲ ፕሮጀክት ላይ እየሰራ ያለሁት በሞኒተሪንግ ኤንድ ኤቫሉዌሽን ቢሆንም በንብ እርባታው ላይ ካለኝ ፍቅር አንጻር ካሉት ከተሰጠኝ ተልዕኮ ተጨማሪ ተልዕኮ አንፃር በተጨማሪነት ነው እየሰራ ያለሁት። ነገር ግን ንብ እርባታ ማለት ለኔ ወይም የንብ ስራ ማለት ህይወቴ ነው። መቼም ቢሆን ልተውም ማልችለው ስራ ነው። እና ውጤትም ስላገኘሁበት እያየሁም ስለሆነ በእውነቱ ደስተኛ ነኝ። እና እንደ ወረዳውም ወረዳው እጅግ በጣም ደስተኞች ናቸው። ምናልባት በኋላ ቪዲዮዎችን ላይ አካተን እነሱን የምናሳይበት ሁኔታ ነው ያለው። እና እዚህ ላይ እናብቃና ወደ ቀጣይ ምርት እንሄዳለን።